ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ሰው ምንድን ነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በጌታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብሄ ስታማሚ ነኝ ያው ታማሚ ነኝ። ሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ሰው ምንድን ነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ የት ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ። የልጅ እናት ነኝ። አግብቼ ተደሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብኬ ታማሚ ነኝ። አዎ ታማሚ ነኝ። ሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። የተሰዎች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ። የልጅ እናት ነኝ አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብኬስ ታማሚ ነኝ። አዎ ታማሚ ነኝ። የሌላ ሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድነው ምንድን ነው? ለትወና ብለው ወስደው ነው ይህን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ በባለ ትዳር ነኝ። የልጅ እናት ነኝ። አግብቼ ተደሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ የልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። የሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድነው? ነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ እህት ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። ሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። የሌላ ነገር ግን የለም። ይህ ነገር ትክክለኛ አይደለም። ትክክለኛ ነገር አይደለም። እውነታው ሰው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ። የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። ሌላ ነገር ግን የለም።